በተለታዊ መረጃዎች እና ዘገባዎችን ጀምርቻለሁ። መረጃ እና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ትጋብዛለሁ። ወደ መተማ የሚወስድን መረጃ አለ። በኢትዮጵያ እና ሱዳን ድንበር መግቢያ በሆነችው የመተማ ከተማ ምሽቱን እንደዚሁ የፋኖ ኃይሎች በሶስት አቅጣጫ ጥቃት ከፍተው ነበር። ከዚህ ጋር በተያያዘ ያሉ ዝርዝር መረጃዎችን የማደርሳችሁ ይሆናል። መተማ ከተማ ከአሁን በፊት ነሐሴ ላይ በፋኖ ቁጥጥር ስር ገብታ በነበረበት ጊዜ የመካከለኛው ምስራቅ እና ዓለም አቀፍ ሚዲያዎች የሱዳን ሚዲያዎችን ጨምሮ ስለ ጉዳዩ በሰፊ ዘገባ መስጠታቸው ይታወቃል። በዚህ አካባቢ የሚደረጉ ውጊያዎች እንግዲህ በተለይ የፋኖ ትግል ዓለም አቀፋዊ ቀጠናዊ ሽፋ እንዲያገኝ ካደረጉት ክስተቶች መካከል አንዱ ነው። በዚህ ከተማ ትላንትና ፋኖ በሶስት አቅጣጫ ወደ ከተማዋ ጥቃት ከፍቷል። ከዚ ጋር በተያያዘ የደረሰኝ ዝርዝር መረጃ ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች እንደዚሁም ወደ ጎጃም አፍላ ውጊያዎች እና ትናንት አመሻሹን የተደረጉ ውጊያዎችን በተመለከተ ዝርዝር መረጃ ይዣለው። ወደ ወሎም የሚወስዱ መረጃዎች አሉ። በተለያዩ የአማራ ክልል አካባቢዎች ያሉ የግንባር ዝርዝር መረጃዎች በቅደም ተከተል ወደ እናንተ ይደርሳሉ። እነዚህ መረጃዎች እየተከታተላችሁ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ስሚመልዶት ኮም ልታደርሱ ትችላላችሁ። ከህወሀት ጋር በተያያዘም እንግዲህ የዛሬው ቀን ዛሬ ጥቅምት 24 2018 ዓ ም ላይ እንገኛለን ይሄ ቀን በኢትዮጵያ ታሪክ እንግዲህ በተለየ ሰሜን እዝ በህወሓት ከተጠቃበት ጊዜ ጀምሮ በአገሪቱ እስካሁን ድረስ የቀጠለ ጦርነት ተቀስቅሷል። ይህንን በተመለከተ በወቅቱ የነበረው ሁኔታና አሁን ያለው ምን ይመስላል የሚለውንም በመግቢያ አጠቃላይ የወታደራዊ ፖለቲካዊ፣ እንዲሁም ደግሞ ቀጠናዊ የኃይል አሰላለፉን ከሀገር ውስጥ እስከ አፍሪካ ቀን ድረስ ያለውን በተመለከተም እንደዚሁ በመግቢያ አጭር መረጃ አጋራችኋለሁ። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁን ቆዩ። በርከት ያሉ መረጃዎች ይዣለው በህወት ኃይሎች እና የትግራይ የሰላም ኃይሎች እየተባሉ በሚጠሩት መካከልም የተደረገው ጦርነት፣ በተለይ ጦርነቱ እንደተጀመረ ለህዋት ታጣቂዎች በተለይ ለህዋት አስደንጋጭ መረጃዎች ናቸው የወጡት። ይህንንም በተመለከተ እንግዲህ በዚህ ሰዓት ከያስኳቸው መረጃዎች መካከል ይገኙበታል። እነዚህን መረጃዎች እየተከታተላችሁ አብራችሁን ስትቆዩ እንደተለመደው ሀሳብ አስተያየት ቢኖራችሁ ጥቆማ ዜና ሚል ዶትኮም ላይ አድርሱኝ። ወደ ወልቂጤም የሚወስደን መረጃ አለ። እሱንም አካትቻለው። በመላ ሀገሪቱ ያለውን የ24 ሰዓት ዝርዝር መረጃዎች ከዚህ ቻናል ታገኛላችሁ። ሁልጊዜም የቻናሉ ቤተሰቡናችሁ። መረጃዎች ሲለቀቁ እንዲደርሷችሁ ከፈለጋችሁ ቻናሉን ሰብስክራይብ በማድረግ ከዛ ባለፈው ደግሞ የደወል ምልክቷን ብትጫኑ የማሳወቂያ መልእክቶች ይደርሷችኋል። ወደ መረጃዎቹ ከመሄድ በፊት አጠቃላይ አሁናው የአፍሪካ ቀንድ እና የኢትዮጵያ ሀገር ውስጥ ሁኔታ የዛሬ አምስት ዓመት ልክ በዛሬው ቀን የሰሜን እዝ የተመታበትንና የተቀሰቀሰውን የተቀሰጠሰውን ጦርነት ተከትሎ የነበረው ኃይል አሰላለፍ እና አሁን ያለው ምን ይሆናል ወደፊትስ ያለው ወደየት እየሄደ ነው የሚለውን በአጭሩ ለማሳየት እንግዲህ በጥቅምት 24 2013 የህወሓት የሰሜን እዝን ያጠቃበት ታሪክ ነው። በዚህ ዕለት እንግዲህ በርካታ ክስተቶች ናቸው ይህንን ተከትለው እስካሁን ድረስ ያላቋረጡ ሂደቶች አሉት ጦርነት የተጀመረበት አምስተኛ ዓመት ላይ እንገኛለን ከዚያ ቀደም ብሎ እንግዲህ ከኤርትራ የመጣው የኦነግ ሸኒ ኃይል በወለጋ ጭፍጨፋዎችን ጦርነቶችን ባንኮችን የዘረፈበት ሁኔታ እንዳለው ነው ለውጡ በመጣ በሁለተኛው ዓመት ግን የተቀሰቀሰው ጦርነት ግን አሁንም እንደቀጠለ ነው። በተለይ ኢትዮጵያ ውስጥ እንግዲህ ሙሉ በሙሉ ጦርነት የተቀሰቀሰው ልክ የዛሬ አምስት ዓመት በዛሬው ቀን ነው ብሎ መውሰድ ይቻላል። የትግራይ ጦርነት በኋላ በአማራ ክልልም የተቀሰቀሰው ጦርነት ሶስተኛ ዓመቱን ሊደፍን ጥቂት ወራት ብቻ ናቸው እየቀሩት። አሁን በስሜን ኢትዮጵያ በትግራይ በአንጻራዊነት ከፕሪቶሪያው የሰላም ስምምነት በኋላ ከዛሬ ሶስት ዓመት በኋላ የተረጋጋ ነገር አለ ቢባልም ዛሬ ግን አዳዲስ መረጃዎች እየወጡ ነው። እሱም ወደ ውጥረትና ወደ ጦርነት እየሄደ ነው። ለማንኛውም ልክ የዛሬ አምስት ዓመት እንግዲህ መከላከያ በህወሓት ታጣቂዎች በሌሊት ከተጠቃ በኋላ የነበረው የዛሬ አምስት ዓመት የኃይል አሰላለፍ አሁን ሙሉ በሙሉ እና በከፊል ለውጥ አሳይቷል። በተለይ የፕሪቶሪያን የሰላም ስምምነት ተከትሎ ሙሉ በሙሉ የኃይልና የትብብር የወታደራዊ አሰላለፍ ለውጥ ታይቷል። በወቅቱ እንግዲህ ህወሓትና የኢትዮጵያ መንግስት ጦርነቱ ሲገቡ የኢትዮጵያ መንግስት በርካታ አጋሮች ነበሩት። ከአገር ውስጥ እንግዲህ የፋኖ ኃይሎችን ጨምሮ የኤርትራ ኃይል ከውጭ የፌዴራል መንግስቱ አጋር ናቸው ብለው ያው በርካቶቹ ያስቀምጣሉ። የአማራ በተለይ የፋኖ ትግል ግን ራስን የመከላከልና የህወሓት ጦርነት የጦር ሜዳውን አማራ ክልል ስላደረገው ራስን ከመከላከል ጋር ተደርጎ ይወሰዳል። አጋጣሚ ተጠቅመው ግን የፋኖ ኃይሎችና የፌደራል መንግስቱ ህወሓት ኃይሎችን ለመውጋት አንድ ላይ ነበሩ የሚለው ትርክት አሁን ድረስ እንግዲህ አየሩን እንደያዘ ነው። ያምኑ እንግዲህ አሁን ያለው አጠቃላይ ከአምስት ዓመት በኋላ ጦርነቶቹ የእርስ በርስ ቅርጽና ይዘት ተላብሰዋል። የእርስ በርስ ጦርነት ውስጥ ጭምር እየገቡ አሉ። የፕሪቶሪያን ሰላም ስምምነት ተከትሎ ኃይል ተከፍሏል፣ አሰላለፍ ተቀይሯል። ይህንን በተመለከተ በዋናነት አብይ አህመድና ኢሳያስ አፈወርቂ በዛ ጦርነት ጊዜ ተመሳሳይ ስምሪት ነበራቸው። ሁለቱም ህወሓትን ለመውጋት ትብብር አድርገዋል። አሁን ደግሞ ሁለቱም እንግዲህ አፈሙዝ ለመማዘዝ ምላጭ ለመርገጥ ጫፍ ደርሰዋል። ውጥረቱ በሁለታቸው መካከል ውጥረቱ አይሏል። የህወሓት ኃይልም እንደዚሁ ለሶስት ተከፍሏል። አንደኛው የደብረ ጽዮን ቡድን ሲሆን ይሄኛው ቡድን ከኢሳያስ ጋር አዲስ ትብብር አድርጎ ጸራቢ ኃይል ጽምዶ በሚል ትብብር መስርቶ አቋም ይዟል። ሁለተኛው የህወሀት ክፋይ የጌታቸው ረዳ የሚመራው ቡድን ነው። ይሄ ደግሞ ጸረ ደብረ ጽዮንን አቋም በመያዝ ከአብይ አህመድ ጎን ተሰልፏል። ሶስተኛው የህወሃት ኃይል እንግዲህ ፖለቲካ ባሻገር የትጥቅ ትግል አደርጋለሁ በሚል በአፋርና በአማራ ክልል የተለያዩ አካባቢዎች ሀራ መሬት እያለ ሰፍሮ የሚገኘው በአንጻሩ ወደነጌታቸው የኃይል ትብብር ያለውና የነጌታቸው የወታደራዊ ፍላጎት ማስፈጸሚያ ነው ተብሎ የሚጠራው ቡድንም እስካሁን በይፋ እንኳ ባይሆን ከእነ አብይ አህመድ ያው ድጋፍ እየተደረገለት ይህንን ትብብርና አቋም እያሳየ ነው። ከዛ ባለፈ ደግሞ በርካቶቹ በህወሓት ጦርነት ጊዜ አንድ የነበሩት አጠቃላይ የትግራይ ኃይሎች አሁን በከፍተኛ ሁኔታ መበታተን አሳይተዋል። በሚዲያዎቹ በዲያስፖራው እንዲሁም ደግሞ በፖለቲካ ፓርቲዎችና በተለያዩ ያለው ከፍተኛ መከፋፈል ነው ይህንን አሳይቷል። ከአምስት ዓመት በኋላ ወደ አማራ ኃይልም ስንመጣ የአማራ ኃይል አሁን በግልጽ በሁለት ተከፍሏል። አንደኛው የመንግስት መዋቅር ውስጥ ያለው እና በአብይ አህመድ ስር ያለው አጠቃላይ ኃይል ሲሆን ይሄ የመከላከያውን፣ የአድማ ብተናውን፣ የሚሊሻና የፖሊስ እንዲሁም ደግሞ የብልጽግና ካድሬና መዋቅሩን የያዘው በአብይ አህመድ ስር ያለው ኃይል ሲሆን፣ ሁለተኛው ደግሞ የፋኖ ኃይል ነው። ጸረ አብይ አህመድ ትግል እያካሄደ የህልውና እና የፍትህ ጦርነት እያደረገ ያለው ኃይል ነው። እንግዲህ ከአማራ ኃይል አንጻር ያለው ሁለት ኃይል የዛሬ አምስት ዓመት በነበረው ጊዜ በአንጻሩ አንድነት ላይ የነበረው ኃይል አሁን በዚህ ደረጃ ውስጥ ይገኛል። ከኤርትራና ከህዋትም ጋር እንደዚሁ በከፊልና ሙሉ በሙሉ ወጣ ገባ የሆነ የጸረ አብይ አቋምና እንደዚሁም ደግሞ ትብብሮችን ያዝ ለጠቅ የሚያደርግ እስካሁን ድረስ በግልጽ ያልወጣ አሰላለፎች እና ትብብሮችም እንደዚሁ ከአማራ ኃይል ጋርም አንጻርም እንደዚሁ የሚታይ የኃይል አሰላለፍ ነው። ሌላው እንግዲህ ከዚህ ከኦሮሞ ኃይል አንጻርም ቢታይ የዛሬ አምስት ዓመት አብዛኛው የኦሮሞ ኃይል የአብይ አህመድ ጎን በመቆም በትግራይ ይደረግ የነበረውን ጦርነት የደገፈ ቢሆንም አሁንም ብዙ ለውጥ አልታየበትም። በዚህ ኦሮሞ ኃይል ላይ ተመሳሳይ ነው። ከአምስት ዓመት በኋላም በአንፃሩ የተወሰኑ በወቅቱ እስር ቤት የነበሩ ነጀዋር መሐመድ አሁን ጸረ አብይ ትግል በሚል ከአማራና ከትግራይ ኃይሎች ጋር ወጣ ገባ የሆነ ግንኙነት መመስረታቸው እንግዲህ ከአምስት ዓመት በኋላ ያለው እንደዚሁ የኃይል አሰላለፍ በኦሮሞ በኩል የተወሰነ ማሳያ ሲሆን አሁንም ግን በኦሮሞ በኩል ግን ያለው አብዛኛው የተለወጠ ነገር የለም። የዛሬ አምስት ዓመትም የሸኔ ታጣቂዎች ከህወሓት ጋር በመሆን የአብይን ለመጣል ስምምነት ውስጥ ገብተው ነበር። አሁንም እነሱ ባሉበት ነው የቀጠሉት። በመሀል የህወሓት ኃይል መዳከሙን ተከትሎ ግንኙነታቸው እንደመቋረጥ ብሎ ነበር። አሁን እንደዚሁ አዲስ ትብብር እንዳለ ነው እየተገለጸ ያለው። እንግዲህ በአጠቃላይ ሂደቱ እንግዲህ በተመለከተ በቀጣይ ጊዜያት ደግሞ ሙሉ በሙሉ እና በከፊል በተሟላ ሁኔታ የፖለቲካ ወታደራዊ ኃይልና የመሬት ቅርጽ ሊዝ የመሬት ቅርጽና ለውጥ ሊያስከትሉ የሚችል ክስተት በአፍሪካ ቀንድና በኢትዮጵያ ውስጥ ሊፈጠር ይችላል ይህንን በተመለከተ ቀጠናዊ ጉዳዮች በኢትዮጵያ በሱዳን እና በኤርትራን ጨምሮ በተለያዩ አካባቢዎች እንግዲህ የተለያዩ ተለዋጭ የፖለቲካና ኃይል አስተላለፎች ሊመጡ ይችላሉ እንግዲህ የመጣንበት አምስት ዓመት ይህንን ነው የሚያሳየው ከዚህ አንጻር የሚያዙ አጋርነቶች የሚመሰረቱ ትብብሮች እና የኃይል አስተላለፍ ግንኙነቶች ከአለፈው አምስት ዓመት አንጻር ተተንትነው ወደ የት ሊሄዱ ይችላሉ? የትኛውን ጥቅም ያስገኛል? የትኛውን ጥቅም ያሳጣል? የትኛው በቋሚ ኃይል አሰላለፍ ውስጥ ይኖራል? የትኛው በተለዋጭ ውስጥ ይኖራል? የትኛው ይወድቃል? የትኛው ይነሳል? የሚለው በአግባቡ ለመለየት እንግዲህ አምስት ዓመቱን ከዛሬ ጥቅምት 24 ወደኋላ አምስት ዓመታትን ሄዶ የነበረው ሁኔታና አሁን የማይገመቱ አሰላለፎችና ለውጦችን ማየት ይቻላል። እንግዲህ በፖለቲካ ውስጥ ቋሚ ወዳጅና ቋሚ አጋር የለም የሚለው የሚሰራበትን ሁኔታ የሚያሳይ ነው። እንግዲህ አምስት ዓመቱን ነው። በአጠቃላይ እንግዲህ ይህንን ይመስላል። ወደ መረጃዎቹ ሲሄድ የፋኖ የሰራዊት ግንባታን በተመለከተ የፋኖ ትግል ከቀጠናዊ ጂኦፖለቲካዊ ከሀይል ስምሪትና አንጻር እንግዲህ አንድ ደረጃ ከፍ የሚያደርግ የመልካም ዜና ነው። ይሄ መልካም ዜና ነው። በተለይ የፋኖን ትግል አንድ ደረጃ ከስምሪትና ከጂኦ ፖለቲካው አንጻር አንድ ደረጃ ከፍ ያደርጋል እየተባለው እና በተለይ የፖለቲካዊና ወታደራዊ ስምሪት አንጻርም እንደዚሁ የፋኖን ትግል በዚህ በኩል ሁለት ደረጃ ሊያሳድግ የሚችለው የፋኖ ቀጠናዊ ትብብርና አንድነት እንግዲህ እስካሁን ብዙ ሲደከምበት የነበረው እና በቀጠናው የነበረውን የፋኖ ሰራዊት ስምሪት አቋም እና አቅጣጫ የሚያስተካክል ወጥነትና ሰንሰለቱን የጠበቀ አሰላለፍ እየመጣ ነው። በፋኖ በኩል እንግዲህ የህልውና ትግል የሚያደርገው አብዛኛው ዋጋ የሚከፍለው ሰራዊት አንድነቱን አጥብቆ ሲጠይቅ ነበር የቆየው። አሁን ትልቅ እርምጃ ይሆናል የተባለው በጎንደር ቀጠና የፋኖ አንድነት ስምምነት ወደ መጠናቀቁ ደርሷል። ከአሁን በፊት በጋራ የነበሩ ፎቶግራፎችን አይቶ በርካቶቹ ደስታቸውን ሲገልጹ ነበር። አሁን እንግዲህ ቅርጽ ባለው ሁኔታ ንግግሮች፣ ውይይቶች ተደርገው ጉዳዩ እየተጠናቀቀ መሆኑን የሚገልጹ መረጃዎች አሉ። ይህም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ እና የአማራ ፋኖ ብሔራዊ ኃይል ሰሜን አማራ በላይ እዝ ቀጠና የፋኖ ኃይል ወደ አንድነት እንዲመጡ በቅንነት ብዙ ድካም የደከሙ በርካታ ወገኖች ያሳለፉት ሁሉ ወደ ውጤት እየመጣ መሆኑን የሚያሳይ ነው። እንግዲህ እነሱ ዝርዝር ማብራሪያዎችን እንደሚሰጡ ይጠበቃል። ይሰጣሉ። ከአንድነቱ ጋር በተያያዘ በቃለመጠይቅም በመግለጫም የሚያብራሩት ጉዳይ እንዳለ ነው። የኃላፊነትና የአመራር ድልድሎች እየተሰሩ መሆናቸውና ይህም እየተጠናቀቀ እንደሆነ የደረሱ መረጃዎች ያሳያሉ። ይህ እንግዲህ በፋኖ ውስጥ ትልቅ እርምጃ ነው የሚሆነው። የፕሪቶሪያዊ ሰላም ስምምነት ጋር በተያያዘ እንግዲህ ሶስተኛ ዓመቱን ይዟል። የፕሪቶሪያዊ ሰላም ስምምነት ይሄ ህወሓት ጦርነቱን ከቀሰቀሰ ሁለት ሺህ አስራ አራት በኋላ በሁለተኛ ዓመቱ ስምምነቱ ተፈጸመ። አሁን አምስተኛ ዓመት ላይ እንገኛለን። ይህንን የፕሪቶሪያ የሰላም ስምምነትን ተከትሎ ሶስተኛ ዓመቱን በማስመልከት ህወሀት መግለጫ ሰጥቷል። የአውሮፓ ህብረትም በተመሳሳይ መግለጫ ሰጥቷል። ህወሀት በዚህ ጉዳይ ላይ እየሰጠው መግለጫ ምንድን ነው? የስምነት ሶስተኛ ዓመት አስመልክቶ ህወሀት በሰጠው መግለጫ ስምምነቱ ተግባራዊ እየሆን አይደለም ሲል ነው በትግረኛ ባወጣው መግለጫ እየወቀሰው። ተፈናቃዮች እስካሁን ድረስ ወደ ቦታቸው አልተመለሱም፣ እንዲሁም ደግሞ ሌላ የሌላ ዙር ጦርነት ለመቀስቀስ የፌዴራል መንግስቱ እንቅስቃሴ እያደረገ ነው። የታጣቂዎችን እየመለመለ የትግራይ ተወላጆችን እርስ በርስ ለማባላት እየሰራ ነው። የኢትዮጵያ መንግስት ስምምነቱን ጥሷል። ስነምግባሩንም ምግባሩንም አላከበረም። ለፖለቲካዊ ውይይትም እንደዚሁ አልተቀመጠም። ፖለቲካዊ ውይይት እንዳይደረግ እንቅፋቱ ነዋል ሲል ህወሀት ይህንን ወቀሳ ወቅሷል። ከዚህ ጋር በተያያዘ የአውሮፓ የአውሮፓ ህብረት ሀገራትም እንደዚሁ የፕሪቶሪያው ሰላም ስምምነት ሶስተኛ ዓመትን አስመልክተው እንደዚሁ መግለጫ ሰጥተዋል። የፕሪቶሪያውን ስምምነት አስመልክቶ መግለጫ የሰጡት እነ ኖርዌይ፣ ስፔን፣ ቡልጋሪያ፣ አየርላንድ እና ስሎቫኪያ ስሎቫኒያ በርካታ ሀገሮች ናቸው። እንግዲህ ወደ 16 የሚደርሱ የአውሮፓ ህብረት ሀገራት በጋራ መግለጫ ሰጥተዋል። በመግለጫቸው እንግዲህ የፖለቲካ ውይይት እንዲጀመርና ምርጫ ከመደረጉ በፊት ህወሓትና የፌደራል መንግስቱ ተቀምጠው የፖለቲካ ውይይት እንዲያደርጉ ጥሪ አቅርበዋል። በመግለጫቸውም እንደዚሁ የመልሶ ማቋቋም ዲዲአርን፣ ተፈናቃይ መመለስን፣ በአንዳንድ አካባቢዎች የመሰረታዊ አገልግሎቶችን መጀመር በተመለከተ ለዚህም እንደዚሁ ህብረቱ አድናቆት እንዳለው ይህንን መግለጫ አውጥተዋል። የህወሀት ጉዳይ ይሄ ባለበት ሁኔታ ሌላ እንግዲህ ህወሀትን በተመለከተ ያሉ መረጃዎች የህወሃት ጋር በተያያዘ በትላንትና ሁለት እንግዲህ በእርስ በርስ ውጊያ መቀስቀሱን የሚገልጽ መረጃ ወጥቷል። የህወሃትና የትግራይ ኃይሎች የእርስ በርስ ጦርነት አድርገዋል። በጦርነቱ እንግዲህ ለህወሃት አስደንጋጭ መረጃ አብሮ ወጥቷል። ይህም እንግዲህ የሆነው ምንድን ነው? ጦርነቱ እንደተጀመረ ወዲያውኑ ከስምሪት ቀጠናቸው ወጥተው የጠፉ በርካታ ታጣቂዎች መኖራቸው ተገልጿል። በራያ ቀጠና ራያ ዘቦና ዋጅራት መካከል ራክታ ተብሎ በሚጠራ ቦታ ነው ውጊያ ተቀስቅሶ የነበረው። ውጊያው በቡድን መሳሪያዎች የታገዘ እንደነበር የወጡ መረጃዎች ያሳያሉ። በዚህም ቁሳዊና ወታደራዊ ኪሳራ ደርሷል። ሆኖም በወታደራዊ ኪሳራ በኩል የህዋ ታጣቂዎችን እንግዲህ በተመለከተ የተሰማው መረጃ ምንድን ነው? በርካቶቹ በውጊያ ግዳጅ ቀጠና ግንባር ላይ ወጥተው ጠፍተዋል ተብሏል። በዚህም መሰረት ከአርሚ 33 ከአርሚ 43 ከአርሚ 44 በግንባር ከነበሩት ውስጥ ቁጥራቸው በውል ያልታወቁ ታጣቂዎች ከነትጥቃቸው በውጊያ ጊዜ ከግንባር ጠፍተዋል። አሁንም ያልተገኙ አሉ። እስከ ትጥቃቸው ወደ የት እንደሄዱ የታወቀ ነገር የለም። የተወሰኑት ወደ ትግራይ ሰላም ኃይሎች ወደሚባለው ተፋላሚ በተቃራኒ ወዳለው ሲሄዱ፣ ሌሎች ደግሞ የደረሱበት አልታወቀም ተብሏል። እንግዲህ ጦርነቱ ሙሉ በሙሉ ቢደረግ በርካቶቹ ከግዳጅ የመውጣትና ያንን ዝንባሌ ሊከተሉ እንደሚችሉ የትላንት ውጊያ ማሳያ በመሆኑ በህወሃት በኩል ድንጋጤ ተፈጥሯል ሲሉ ራያ አካባቢ ጉዳዩን የሚከታተሉ የመረጃ ምንጮች ይህንን ገልጸዋል። ሌላው ከራያ አካባቢ የወጣ መረጃ በህወሃት በኩል ለኮማንድ ፖስቱ ደብዳቤ ተጽፏል። ደብዳቤው እንግዲህ ተማጽኖም ማስጠንቀቂያም የመጀመሪያ ደረጃ እርምጃም ተደርጎ በህወሃት በኩል የተጻፈ ደብዳቤ ነው። ደብዳቤው ላይ እንግዲህ እንደተመለከተው የፌደራል መንግስት ኮማንድ ፖስት በአካባቢው የሚገኘው በኮረምና በአለማጣ ከተማ የሚገኘው ኮማንድ ፖስት የያዛቸውን ተቋማት በአስቸኳይ ለቆ እንዲወጣ ነው የህወሀት የአካባቢው አስተዳዳሪዎች የጠየቁት። ለሰሜን ምዕራብ ሪጅን ፌደራል ፖሊስ ኮረም የተጻፈው ደብዳቤ በግልጽ እንደሚያሳየው የህወሀት ወደ ጦርነት ከመግባቱ በፊት ቅደም ተከተል ጉዳዮችን ለማድረግ ይህንን ደብዳቤ ጽፏል፣ የሚሉት አስተያየቶች እና ደብዳቤውን በግልጽ እንደሚያሳየው የህዝብ ተቋማትን የፌዴራል ፖሊስ እና መከላከያ ኮማንድ ፖስቱ ለቆ እንዲወጣ ነው የተጠየቀው። እንግዲህ በዚህ መረጃ ምንጮቹ ጨምረው የገለጹት ጉዳይ ቢኖር ህወሀት ወደ ጦርነት ለመግባት ይህን ደብዳቤ የላኩና ተባባሪ መረጃ ምንጮች ወደ ጦርነቱ ለመግባት ህወሀት ፍላጎት ስላለው በደብዳቤ መጠየቁን እንደ መጀመሪያ ደረጃ ሂደት አድርጎ እያቀረበው ነው። ከዚህ ጋር በተያያዘ እንግዲህ በአለፈው ሳምንት የህወሀት የወታደራዊ ክንፍ አንድ ውሳኔ ወስኗል። ይሄውም ምንድን ነው? ማሰልጠኛ ጣቢያ ያሉ ታጣቂዎች ስልጠናቸውን አጠናቀው እንደወጡ የምከታና ግዛቶችን ህልውናን ለማስከበር ጦርነት ይጀመራል የሚል አቅጣጫ መቀመጡ ነው መረጃዎቹ እየገለጹት። ከዚህ ጋር በተያያዘ በህወሀትና በኤርትራ መካከል የተፈረመውን ስምምነት ተከትሎ የህወሀቶች ለኤርትራ መንግስት ከርተው የነበሩ ወታደሮችን አሳልፈው መስጠታቸውንም የሚገልጽ መረጃ ወጥቷል። ከኤርትራ መንግስት ከርተው ወደ ኢትዮጵያ የገቡ ወታደሮችን የህወሀት ኃይሎች ይዘው ለኤርትራ መንግስት አሳልፈው መስጠታቸውን መረጃዎች ጠቁመዋል። ሀያ የሚደርሱ የኤርትራ ወታደሮች ወደ ኢትዮጵያ ገብተው ነበር። አራቱን ለኤርትራ መንግስት ተመልሰው ተላልፈው ተሰጥተዋል። አስራ ስድስቱ ያሉበት ሁኔታ አልታወቀም። የሚሉት ይሄ በህዋት ማዕከላዊ ግንባር ወይም ደግሞ ማዕከላዊ ዝ ተብሎ የሚጠራው ኃይል ይህንን እንዳደረገ ከአካባቢ ወጡ መረጃዎች እያሳያሉ። የፋኖን መረጃዎች በተመለከተ ያው በጎንደር ያለውን አንድነት መረጃ አድርሻችኋለሁ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ሌሎች መረጃዎች ሲሄድ የግንባር ዝርዝር መረጃዎችን ነው የማስከትለው። ትናንትና እንግዲህ ብርቱ ውጊያዎችና የደፈጣ ጥቃቶች ከተፈጸሙባቸው መካከል በተለይ ምስራቅ ጎጃም ስናን ወረዳ ከደብረ ማርቆስ በቅርብ ርቀት የተፈጸመው ጥቃት ከፍተኛ ሰብዓዊ ቁሳዊና ወታደራዊ ኪሳራ ድርሷል እሱም በተመለከተ በስናን ወረዳ ሮብ ገበያ ከደብረ ማርቆስ ሮብ ገበያ ባለው መስመር የደማንና የደማን መገንጠያና አራት አልጋ ተብሎ በሚጠሩ አካባቢዎች ፋኖ በፈጸመው ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። በጥቃቱ እንግዲህ ቁሳዊ ወታደራዊና ሰብአዊ ኪሳራው ከፍ ያለ እንደሆነ ነው መረጃዎቹ የሚያሳዩት። የመንግስት ኃይል ቀድሞ ከደብረ ማርቆስ ወደ ሮብ ገበያ ከሮብ ገበያ ወደ ደብረ ማርቆስ ኃይል እንደሚያቀያይርና የኃይል ስምሪት እንደሚያደርግ መረጃ የደረሳቸው የፋኖ ኃይሎች ቦታ በመያዝ ነው ይህንን ጥቃት የፈጸሙት። በጥቃቱ ሁለት ተሽከርካሪዎች ወድመዋል። አንደኛው ወታደራዊ ኦራል ሲሆን ሁለተኛው ደግሞ ወታደሮችን ያጓጉዝ የነበረ ሲኖ ትራክ ነው። በዚህ ጥቃት የወደሙት የተቃጠሉት ሌሎችም በርካታ ወታደሮች እንግዲህ ሞትና ቁስለኛ ሆነዋል። በትክክል እስካሁን ድረስ አኃዛዊ መረጃዎቹን ለማወቅ አልተቻለም። ቁጥሩን በተመለከተ እንግዲህ የተለያዩ አኃዛዊ መረጃዎች እየወጡ ነው። በርካታ ወታደሮች ጉዳት አስተናግደዋል። በፋኖ እጅም የገቡ ወታደሮች የአድማ ብተናና የሚሊሻ አባላት አሉ። ሁለት የቡድን መሳሪያዎችን ጨምሮ እንደዚሁ ክላሽንኮፍ መሳሪያዎች በፋኖ እጅ ገብተዋል። ከዚህ ባሻገር ከጥቃቱ የተረፈው የመንግስት ኃይል ከፊሉ ወደ ኋላ ወደ ደብረ ማርቆስ ተመልሷል። ሌላው ደግሞ ወደ ስናን ወረዳ ሮቡ ገበያ ተመልሶ ስለ መግባቱ መረጃዎች ጠቁመዋል። ዛሬ ከደብረ ማርቆስ ወደ አካባቢው ተጨማሪ ኃይል ማለዳ ጀምሮ ተንቀሳቅሷል። ትላንትና በነበረው ጥቃት ሬሽን እና ስንቅ የጫኑ ተሽከርካሪ የተጫነ ተሽከርካሪም እንግዲህ ጉዳት ደርሶበታ፣ ተተኳሾችም እንደዚሁ ወድመዋል የሚል መረጃ ነው የወጣው። በሌላ በኩል በዚሁ በጎጃም ቀጠና ዛሬ ምራብ ጎጃም ወንበርማ ከተማ ከሽንዲ ከተማ ጎጣ ብሎ ቆንጥላን ተብሎ በሚጠራ ቦታ ውጊያ ተቀስቅሷል የመንግስት ኃይሎች ሌሊት ወደ አካባቢው ከሽንዲ ከተማ በመነሳት ሌሊት ወደ አካባቢው መግባታቸውንና በፋኖ ቀጠናዎች ውስጥ መግባታቸውን ተከትሎ ነው ውጊያ የተቀሰቀሰው። የመንግስት ኃይል ሰሞኑን እንደሚያደርገው እንግዲህ በተለያዩ አካባቢዎች የጸረ ሽምቅ በሚል በሌሊት ወደ ፋኖ ቀጠና ገብቶ ጥቃት መክፈቱን ተከትሎ ፋኖ አጸፋ ምላሽ እየሰጠ ነው እንግዲህ ከ17 ኪሎ ሜትር ከወረዳው እየተደረገ ያለውን ውጊያ በተመለከተ ተጨማሪ መረጃዎችን ይዤ በዝርዝር መለሳለሁ። አሁን አፍላ ውጊያ ነው በአካባቢ እየተደረገ ያለው። ወደ ሌላ መረጃ ስንሄድ ወደ ምዕራብ ጎንደር የሚወስደን መረጃ ነው። በምዕራብ ጎንደር መተማ ከተማ ውጊያ ተደርጓል። ወደ ከተማው ፋኖ ዘልቆ መግባት የቦምብ ፍንዳታዎችን አድርሷል። ጉምሩክ ጣቢያ አካባቢ ተከታታይ የቦምብ ፍንዳታ ደርሶ ነበር። ፋኖ ወደ ከተማው ዘልቆ ለሰዓታት እንደዚሁ ቆይቷል። የኢትዮጵያና ሱዳን ድንበር ከተማ ነች መተማ። በነገራችን ላይ መተማን ብዙዎቹ ምናልባት በቦታ ለማታውቁ መተማ ወረዳው ነው፣ መተማ ወረዳ ይባላል። መተማ ዮሐንስ ከተማ ደግሞ የምትባላለች የኢትዮጵያና የሱዳን የገላባት ኬላ ላይ ያለች ከተማ ነች። መተማ ዮሐንስ ትባላለች። እንግዲህ ድንበር ከተማ ላይ ያለች ነች፣ የኢትዮጵያና የሱዳን መግቢያ በር ነች። በዚች ከተማ ነው ውጊያ የተደረገው። አፄ ዮሐንስ እዚህ አካባቢ ነው እንግዲህ ከሱዳን ደርቡሽ ጋር ሲዋጉ መስዋዕትነት የከፈሉት። ለዛም ነው ከተማው በስማቸው መታሰቢያ ሆኖ መተማ ዮሐንስ እየተባለ የሚጠራው በዚህ ከተማ እንግዲህ በአዲስ ዓለም አካባቢ በነበረው ውጊያ የሚሊሻ አባላት ላይ ጉዳት ደርሷል የሚል መረጃ ያደረሱት የመረጃ ምንጮች፣ ተኩሱ በከተማው በስተደቡብ ቀጠና ተክለሃይማኖት ቤተክርስቲያን በኩል በከተማዋ በስተሰሜን በኩል እንግዲህ በገላባት በሱዳን በኩል ደግሞ በዮሐንስ ቤተክርስቲያን በኩል ጎንደር በር ተብሎ በሚጠራው አካባቢ በሶስት አቅጣጫ ተኩስ እንደነበር የመረጃ ምንጮቹ ገልጸዋል። ይህንን ተከትሎ የብልጽግና አባላት ወደ መከላከያ ካምፕ ሩጠው ገብተዋል። መከላከያ እዛው ተከላከሉ፣ ወደዚህ ምን ያስገባችኋል ብሎ አባሯቸዋል። የሚሊሻ የአድማ ብተና የሚሊሻ እና የፀረ ሽምቅ ኃይል እንዲሁም ደግሞ የብልጽግና ባለስልጣናትን የሚሉት የአይን ማኞች መከላከያ ወደ ካምፕ አላስገባ ብሎ ሲያባራቸው ወደ አድማብተና ካምፕ ዘልቀው ገብተዋል፣ ሚሊሻና ፀረ ሽምቅ። ይህንን ተከትሎ እንግዲህ ወደ መከላከያ ካምፕ ሩጣችሁ ለምን ትገባላችሁ? እዛው ለምን አትከላከሉም? የተባሉት ወደ ልዩ ኃይልና ፖሊስ ጣቢያ አስተዳደር አካባቢ ነው ሌሊት አዳራቸውን ያደረጉት። ይህን ተከትሎ የሚሊሻ እና የጸጥታ ኃይል እንቅስቃሴ በአካባቢው ቆሞ ነበረ። እንግዲህ ዛሬ አስቸኳይ ስብሰባ ተጠርቷል። ስብሰባ የተጠራው ምንድነው የብልጽግና ብልጽግና አባላት በመተማ ከተማ ትናንትና ምሽት ሩጠው ሲገቡ፣ ህዝቡ ግን በነፃ ይንቀሳቀስ ነበር ተኩስ በነበረበት ጊዜ ይህም ፋኖ ለህዝብ ያሳየው ድጋፍ ነው በሚል ብልጽግናዎች እኛ ተነጥነናል፣ እኛ እንድንጠቃ ህዝቡ እያደረገ ነው በሚል ነው ዛሬ ስብሰባ እየጠሩት። እንግዲህ ፋኖ ወደ ከተማው ሲገባ ለምን አብራችሁ ሩጣችሁ አልገባችሁም በሚል ለከለላነት ህዝቡንም በዚሁ መንገድ የብልጽግና ባለስልጣናትና ጸጥታ ሩጦ ሲገባ ህዝቡ ለምን አልገባም ይሄ ለፋኖ ድጋፍ ነው በሚል ድንጋጤ ውስጥ ገብተው ነው ስብሰባ እየጠሩት በነበረው እንግዲህ ትናንትና ጥቃት የቦምብ ፍንዳታ ጉምሩክ ኮሚሽን አቅራቢያ ደርሷል። ፍንዳታው የደረሰው ጉዳት በዝርዝር አልታወቀም። ወደ ሌሎች መረጃዎች ስመለስ እንግዲህ በዚሁ ቀጠና ቋራ ሽንፍ አካባቢም ሰሞኑን እየቀጠሉት ውጊያዎች ዛሬም ውጥረት እንዳለ ነው የተገለጸው። በነገራችን ላይ መተማ አካባቢ ባለፈው ነሐሴ ላይ ፋኖ መተማ ከተማን ሲቆጣጠር የሱዳን ሚዲያዎች የመካከለኛው ምስራቅ ሚዲያዎች እና ዓለም አቀፍ ሚዲያዎች በስፋት ሲዘግቡት ነበር ጉዳዩን። ትላንትና የነበረው ሁኔታ ይህን ይመስላል። ፋኖ ከተማን ለቆ ስለመውጣቱ ግን መረጃ ምንጮቹ ጨምረው ገልጸዋል ወደ መተማ ከተማ ገብቶ የነበረው ፋኖ። ወደ ሌሎች መረጃዎች ስንሄድ ወደ ሰሜን ወሎ ሀብሮ የሚወስደን መረጃን ማስከትለው፣ በሰሜን ወሎ ሀብሮ ወረዳ ጊራና ሸለቆ በሶስት አቅጣጫ ከተንቀሳቀሰ የመንግስት ኃይል ጋር ትናንትና ውጊያ ተደርጓል። በተለይ ከጊራና ወደ ፋጅ ከጣጣይቱ ወደ ጊራና ከተማ እንዲሁም ደግሞ ከወረባቦ ወረዳ ቢስቲማ ከተማ ወደ ኮልቦ ተብሎ ወደሚጠሩት አካባቢዎች የመንግስት ኃይል እንቅስቃሴ አድርጓል ጊራና ከተማን እንግዲህ ለቆ ወጥቶ የነበረው የመንግስት ኃይል ከ45 ቀናት በኋላ ነው ወደዚህ ከተማ ተመልሶ የገባው በዚህ በሶስት ግንባር ከመጣ የመንግስት ኃይል ጋር በተደረገ ውጊያና ፋኖ በሰጠው አፀፋ ምላሽ በመንግስት ኃይል በኩል ከባድ መሳሪያዎች በብዛት ድብደባ ተደርገዋል። ለሰዓታት በተደረገው ውጊያ የደረሰው ዝርዝር ጉዳት አልታወቀም። ከመስከረም አስራ ስድስት በኋላ ለመጀመሪያ ጊዜ ነው የመንግስት ኃይል ወደ ጊራና ከተማ ተመልሶ የገባው። ይህም እንግዲህ የመድፍ ድብደባዎችን በተለያዩ አካባቢዎች ተደርገዋል። የደረሰው ጉዳት ግን በዝርዝር አልታወቀም። ኮልቦ ተብሎ ኮልቦ ላይ በነበረው ውጊያ ግን የመንግስት የሻምበል አዛዥ ጉዳት ደርሶበት ለህክምና ተወስዷል። ምናልባት ጉዳቱ ለሞት ሊዳርግ እንደሚችል ነው እየተገለጸው። ሌሎች ጉዳቶችም አሉ። እዚሁ ሰሜን ወሎ ቃሊም ወረዳ ወልዲያ፣ በቅርብ ርቀት ቃሊም ብዙዎቻችሁ ታውቋቸዋላችሁ። ባለፈው ዓመት መስከረም መጀመሪያ ላይ በመንግስት የጸጥታ ኃይሎች ላይ ካምፕ ላይ ጉዳት ደርሶ ከፍተኛ ሰብአዊ ቁሳዊ ጉዳት የደረሰው ኮሎኔል ሰለሞን ጨምሮ እንግዲህ በዚህ ውጊያ መገደላቸው ይታወቃል። ቃሊም ከተማ አንድ ሴት በመንግስት ወታደሮች መገደሏን መረጃዎች ጠቁሟል። ከወልዲያ ወደ ቃሊም ተከታታይ የመድፍ ድብደባ ምክንያት ንብረት ወድሟል፣ እንዲሁም በሰዎች ላይ ጉዳት ደርሷል። ብዙ ቤቶች በመድፍ ድብደባ እንደዚሁ ወድመዋል ተብሏል። እንግዲህ ባለፈው አርብ ጀምሮ የመንግስት ኃይል ወደ ቃሊም ድብደባ አድርጓል። ከተማዋን ለቀው በርካታ ሰዎች ሸሽተዋል። የመንግስት ኃይልም ወደ ቃሊም ሲገባ በቤት ለቤት በስጋት በሚል አንድ ሴት ገድሎ አምስት አቁስሏል ነው የተባለው። እንግዲህ ቃሊም ከተማ ነው የሆነው ከወልዲያ በቅርብ ርቀት። ወደ ጎንደር ዙሪያ ስንመጣ ጎንደር ዙሪያ ወረዳ፣ እብናት፣ እስቴ፣ ቋራ የብልጽግና የታችኛው መዋቅር አመራሮች ጠፍተዋል ተብሏል። የወረዳና የቀበሌ አመራሮቹ እየጠፉ ያሉት ያለውን ጦርነት ተከትሎ ስጋት ውስጥ ስለገቡ ነው። በዚህ እንግዲህ በተመሳሳይም በደቡብ ወሎ ምዕራብ ወረዳዎች መቅደላ፣ ከለላ፣ ተንታ የብልጽግና አመራሮች መልቀቂያ ያስገቡና የጠፉ መኖራቸውም ተገልጿል። በዚህ ምክንያት አዳዲስ ተሿሚዎች እየተፈለጉ እንደሆነና ለአዳዲስ ተሿሚዎች ጥቅማ ጥቅሞችን ከፍ አድርጎ ብልጽግና አቅርቧል። በአዲሱ የብልጽግና ሹመት መሰረት እስከ ሰባት ሺህ ብር ድረስ የወንበር በሚል ለተሿሚዎች ይህንንም እንደዚሁ ጥቅማ አቅርቦ የፖለቲካ መዋቅሩን ለማረጋጋት እየሞከረ ቢሆንም ግን ያው ያለው ስጋት ግን ይህንን ነው የሚያሳየው። ሌላው መረጃችን ወደ ጎንደር ዙሪያ የሚወስደን ነው። በጎንደር ዙሪያ አጋቾች ላይ የአካባቢው አርሶ አደሮች እርምጃ ወስደዋል የሚል መረጃ ነው። ይህ እንግዲህ በብዙ አካባቢዎች እገታ፣ ውንብድና በሚፈጽሙት ላይ ህዝቡ በዚህ መንገድ ይህንን ማድረግ መጀመሩ ራሱን ደህንነት ለመጠበቅ ነው። ፋኖ በሌለበት የመንግስት ኃይል በሌለባቸው አካባቢዎች የተደራጁ ወንበዴዎች እና ዘራፊዎች በህዝቡ ላይ የከፍተኛ ምሬት እየፈጸሙ ነው። እንግዲህ በጎንደር ዙሪያ ህፃን አግተው ይዘው ሊወጡ ስለነበሩ አጋቾች ላይ የአካባቢው ገበሬዎች ተኩስ በመክፈት አንዱን አጋች ገድለው ሶስቱን አቁስለዋል፣ ህፃኑን አስለቅቀዋል። አጋቾችም እንግዲህ ያጸፋ ምላሽ በመስጠታቸው አንድ አርሶ አደር መገደሉ እና እንደዚሁ ደግሞ አንድ አርሶ አደር ቀላል ቁስለኛ እንደሆነ የወጡ መረጃዎች ያሳያሉ። ወደ ደቡብ ኢትዮጵያ ቀጠና የሚወስደን መረጃ ላስከትል። ወደ ወልቂጤ የሚወስደን መረጃ ነው። በወልቂጤ የተደራጁ የቀቤና ታጣቂዎች በገጀራ እና በመሳሪያ ጥቃት ፈጽመዋል ነው የተባለው። ይህንን በተመለከተ እንግዲህ ከሶስት ሰዎች ሳይሞቱ እንዳልቀሩ የገለጹት የመረጃ ምንጮቹ እነዚህ የቀቤና ታጣቂዎች ባለፈው በፖሊስ ጣቢያ ላይ የመሳሪያ ዝርፊያ፣ እንዲሁም ደግሞ መሳሪያ የታገዙ ዝርፊያዎችን በከተማዋ ፈጽመዋል። ይህንን ተከትሎ በአካባቢው የአማራ ተወላጆች የጉራጌ ተወላጆች ላይ እንደዚሁ ጫና ፈጥረዋል። ሰሞኑን ለጉልበት ስራ ወደ አካባቢው በሚንቀሳቀሱ ሰራተኞች ላይ የቀረጥ በሚል ኬላ ላይ ገንዘብ ሲቀበሉ ነበር። በዚህ ምሬት የተሰማቸው የአካባቢው ተወላጆች ለነዚህ ተደራጅተው ገንዘብ ለሚጠይቁ አንሰጥ ማለታቸውን ተከትሎ ነው እንግዲህ ግጭት የተቀሰቀሰው ይሄ ቀቤና የሚባለው ጉዳይ ወልቂጤ ከተማ የኛናት ይገባናል ከሚለው ጋር በተያያዘና እነሺ መልስ አብዲሳት 153 ዓመታት በኋላ ተመልሶ ኦሮሞ አካባቢውን የያዘ ብለው ከገለጿቸው አካባቢዎች ልክ እንደ አዲስ አበባ ወልቂጤ የሚገኝበታል። በተለይ አካባቢ የጉራጌ ተወላጆች በቀቤናዎች የሚደርስባቸው ጫናና ቀቤናዎች ደግሞ ወታደራዊ ድጋፍና እንዱም ደግሞ የአባገዳ ጉባኤ በሚል በኦሮሚያ ክልል በተከታታይ የሚሰጣቸው ድጋፍ ጉዳዩን አሳሳቢ አድርጎታል። ለሰዓት ያስኳቸው መረጃዎች እነዚህ እንደመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገና ድረስ